አማራ ልሂቃኖች ጠቅላይ ሚኒስትሩ ዙሪያ ላይ ጠፍተዋል። ኢቭን ምክትል ሊቀመንበሩ ማነው? ምክትል ጠቅላይ ሚኒስትሩ የለም፣ የሉም። እንዲህ አይነት ጉብኝት ላይ አይጠፉም ነበር። ኦልሞስት ተተክተዋል ማለት ይቻላል። አንዳንዶቹም ትንሽ ወደኋላ ተገፍተዋል ካሉ ለምንድን ነው ከተባለ ባለፈው ያልኳቸው ነው አማራ ክልል ላይ ያሉ የመንግስት ውስጥ ያሉ ባለስልጣናት ወይም ከዛ ክልል መጡ የሚባሉ መንግስት ውስጥ ያሉ ባለስልጣናት በጠቅላይ ሚኒስቴሩ በዚህ ሰዓት ላይ ሸክም ናቸው። ዛትማች ፋይዳ የላቸው። ያኔ ያክል ጥቅም የላቸው። ከባህር በር ጋር በተያያዘ አጀንዳ ስለሌላቸው አይደለም እንደውም የሚወክሉት የማህበረሰብ ክፍል የባህር በርን ጉዳይ የቀይ ባህርን ጉዳይ በጣም ትልቅ አጀንዳው አድርጎ ለረጅም ጊዜ ሲያቀነቅን የነበረ የህብረተሰብ ክፍል ነው። የአማራው ማህበረሰብ እና ቀይ ባህር ላይ ትኩረት ያደረገ የባህር በርን አጀንዳው ያደረገ አንድ መንግስት ይህንን ማህበረሰብ ለመያዝ ምንም ማመንታት ውስጥ አይገባም። ከመያዝም ውጭ ማማራጭም ብዙ ያን ለማድረግ መስራቱ የማይቀር ነው። ነገር ግን ይሄንን ማህበረሰብ የሚወክሉት ባለስልጣናት ያንን መስጠት የሚያስችል አቅም የላቸውም። በርደን ናቸው። ያን መስጠት የዚህን ማህበረሰብ ድጋፍ ለጠቅላይ ሚኒስትሩ መስጠት የሚችሉ አይደሉም። አይደሉ። ያ አይነት አቅም የላቸውም። ይብን እራሳቸው ክልል ላይ ሰላምን ጸጥታን ማስጠበቅ የቻሉ አይደሉም። እነሱ ያሉበት ክልል ላይ የባህር በር ከማግኘት አኳያ እንቅፋት እየሆነ ያለው ቲፒኤልኤፍ ገብቶ የሚፈነጭበት ክልል እየሆነ ነው። እነሱ የሚያስተዳድሩት ክልል ሻቢያ እንደፈለገ የሚገባበት የሚወጣበት ክልል ያ ክልል አሁን ባለበት አይነት መልኩ እንኳን እየቀጠለ ያለው በመከላከያ፣ እዛ ያለው ችግር እንዳይፈታ በማድረግ ረገድ ራሳቸው ባለስልጣናቶቹ የራሳቸው ችግር አለባቸው። ችግር ፈጣሪ ጭምር ናቸው። እንቅፋት ናቸው። ሶ በርደን ናቸው ለጠቅላይ ሚኒስትሩ። በዚህን ወቅት አሴት አይደሉም፣ ሊያቢሊቲ ናቸው። ሊያቢሊቲ ናቸው። ጠቅላይ ሚኒስትሩ እየገፏቸው ያሉበት አንዱ ምክንያት ያ ነው። እየገፏቸው እያራቋቸው ያሉበት ምክንያት ከነዚህ ባለስልጣናት ሊያገኙት የሚችሉት ነገር ምንም የለም። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ትራንዛክሽናልም ናቸው፣ ትራንዛክሽናልም ናቸው። ምን አገኝበታሉ ነው ምን ይሰጠኛል ነው ምን ይጠቅመኛል። እኔ በግል ከያዝኩት ራዕይ ጋር እኔ ላሳካ ከምፈልገው ጉዳይ ጋር፣ ከስልጣኔ ጋር በተያያዘ ያ ሰው ምን ይጠቅመኛል? ጤናማ ነው አስተሳሰቡ። ስህተት ነው እያልኳችሁ እንዳይመስላችሁ፣ ሆነ ነጌቲቭ አርጋችሁ እንዳትወስዱት። አብዛኛው ሰው እንደውም እንደዚህ ይመስለኛል። እና በዚህን ወቅት ላይ የአማራ ክልል ባለስልጣናት መስጠት የሚችሉት እዛም ነገር የለም። ከዛ አንፃር እየተገፉ ነው ያሉት። እንደው ቢችሉ እራሱ እነዚህ ባለስልጣናት እራሳቸውን ራሳቸውን እንኳን ቢችሉ ጥሩ ነበር። ራሳቸውን ቢችሉ ግን ራሳቸው ሽፍታ የሚሏቸውን አካላቶች አደብ ማስገዛት እንኳን አልቻሉም፣ እና የክልሉን ሰላም ፀጥታ ማስጠበቅ እየቻሉ አይደለም። ከዚህ አንፃር እየተገፉ ነው። በዚህ ሰዓት ላይ ከአማራ ባለስልጣናት ይልቅ እነጌታቸው ጌታቸው እና ዶክተር ደብረጽዮን ወይንም ከሳቸው ጋር ከጠቅላይ ሚኒስትሩ ጋር በትብብር መስራት የሚፈልገው የትግራይ ልሂቅ የበለጠ ለጠቅላይ ሚኒስትር አብይ አህመድ ይጠቅሟቸዋል። ጻድቃን በኢትዮ ኤርትራ ጦርነት ጊዜ የነበረው ፖዚሽን ይታወቃል። አሁን ብዙ ሰዎች ከዚያ ጋር በተያያዘ ያን ጊዜ ከነበረው ከህወሀት ስንጥቃት ጋር ብቻ የተያያዘ አድርገው ይገልጹታል። ነገር ግን ጻድቃንን በሚገባ ለሚያውቁትና ለተከታተሉት ጻድቃን ሻቢያን ሳይሆን የኤርትራን ሕዝብ አምሮ የሚጠላ አስመራ ጠል እንደሆነ አብይ አህመድ ጠንቅቆ ያውቃል። ስለዚህ ጻድቃንን በአንተ የጦር ስልት ተማመናለሁ፣ በአንተ አዋጊነት ተማመናለሁ ብሎ አብይ አህመድ ያቀረበው በጻድቃን አዋጊነት የሚመጣ ለውጥ አለ ብሎ በማመን ሳይሆን እንደዚህ አይነት በጥላቻ የሰከሩ ሰዎችን እንዲህ ላለው የጦርነት ዝግጅት መጠቀም የበለጠ ያዋጣል ብሎ በማሰብ ነው። ውጤት ያምጣም አያመጣም ችግር የለውም። አብይ አህመድ የሚፈልገውን ያክል ወጣት እስከገበረበት ድረስ የሚሞተው የኢትዮጵያ ወጣትን ያውቃል። ጦርነትን አግለብልቦ መለኮስ ይፈልጋል። ባግራውንድ አንድ ቦታ ላይ የምንመለስ። ለምንድን ነው አብይ አህመድ አሰብ የሚለው ላይ ስቲክ ያደረገው? ሁለት ነገሮች እናንሳለ። ዛሬ አንድ አብይ አህመድ የአሰብን ጉዳይ ከሌጋሲ ጋር በማገናኘት እያደረገ ያለው መፍጨርጨራል። የህዳሴ ግድብን የሱ ሌጋሲ ለማድረግ ያደረገው እያንዳንዱ እንቅስቃሴ ከከሸፈ በኋላ አብይ አህመድ ሌጋሲ ማድረግ የፈለገው አሰብ ላይ የሚፈጽመውን ውጊያ ነው። አሰብ በዘላቂነት የኢትዮጵያ እንደማይሆን ያውቃል። ነገር ግን ከኤመሬት ጋር በፈጸመ ውል መሰረት ከዚህ በፊት ስናነሳ እንደነበረው በጣም ብዙ ሺህ የሚሞቱ ኢትዮጵያውያንን በመቶ ሺዎች የሚሞቱ ኢትዮጵያውያንን ወጣቶችን በመገበር ረብጣ ዶላር ከኤመሬት ለመቀበል የሚሞት ሰው አለኝ፣ ችግር የለም። አብይ አህመድ በተለየ ሁኔታ ከኤመሬቱ ንጉስ ጋር የሚሰራው ቢዝነስ እንዲቃና የፈለገው ወጣት ይለቅ፣ ችግር የለበትም። ስለዚህ በዋነኛነት የኤመሬት አጀንዳ እንዲፈጸም ኢትዮጵያን እንደ ሀገር ተጠቅሞ አሰብ ላይ ውጊያ መክፈትና መቆጣጠር ፈልጓል። ያንን ምንድን ነው የሚያደርገው? ለኢትዮጵያ የባህር በር አስገኘ፣ ወዘተረፈ የሚል የሌጋሲ ጩኸት ሊያስነሳበት ፈልጓል። እንደምታይ ጉዳዩ የኢትዮጵያ ሆኖ መቀጠል ያለመቀጠል መቀጠል ጉዳይ ሳይሆን ኤመሬት ስለምትፈልገው የሚደረግ ነው። አብይ ያንን በውጊያ መቆጣጠር ከቻለ አሰብን በማግስቱ ለአርባ ዓመት፣ ለስልሳ ዓመት ብሎ ከኤመሬት ጋር ይፈራረምና ዶላር ይቀበላል። ከዚያ የአሰብ ጉዳይ በዘላቂነት እንደውም ወደፊት ለምንም ጊዜ ቢሆን የትውልዱ ጥያቄ ሆኖ እንዳይነሳ በማድረግ የአሰብን ጉዳይ የኢትዮጵያ የባህር በር ጥያቄ ጉዳይ ፋይሉ እንዲዘጋና እንዲያከትምለት የሚያደርግ እንቅስቃሴ ውስጥ ነው እየገባ ያለ። ጊዜያዊ በሆነ መንገድ አሰብ ላይ ጥቃት አድርጎ አሰብን መቆጣጠር ቢሳካለትና ከኤምሬት ጋር በፈጸመው ውል ጥቂት ጊዜ በጦርነት ሁኔታ ቢቆይ እንኳን በዘላቂነት የኢትዮጵያና የባህር በር ጉዳይ በዘላቂነት የሚዘጋበትን ሁኔታ ነው የሚፈጥረው። ሃው እንዴት የሚለውን ማንሳት እንችላለን። ስለዚህ ሁለት ነገር ውሰደው እዚህ ውስጥ ዘሎ እየገባ ያለበት ትሪገር ፖይንቱ ገፊ ምክንያቱ ምንድን ነው ካላችሁ፣ ሁለት ነው። አንድ ቅድም ያነሳሁት ሌጋሲ ፍለጋ። ሌጋሲ ፍለጋው ጋር አብሮ ተጠግቶ ተጠግቶ የሚመጣው በምንድን ነው አብይ አሰብን እንደ ሌጋሲ ልውሰደው እንዲል ያደረገው ኤመሬት በአሰብ ጉዳይ ላይ ያላት አቋም ነው። አይ እሱ አስቦ ቆይ የኢትዮጵያ የባህር በር ያስፈልጋታል ምናምን ከሚል ሐሳብ አይደለም። ኤመሬት አሰብን ትፈልገዋለች። ከፈለገችው ይህንን ታኮ አሰብ ወደብን አምጥቶ ሂዶ ተዋግቶ ከተቆጣጠረ በኋላ በውላይ ኤመሬት ቢያስረክባት 20 ዓመትም 30 ዓመትም የባህር በር እንዲኖራት አደረገ። ኢትዮጵያ ኢትዮጵያ የባህር በሯን ከኤመሬት ጋር ተዋዋለች የሚባል ነገር ማሳት ነው የሚፈልገው። እንደምታውቁት ኤመሬት ከጅቡቲ ጋር ሂዳ የወደብ ውል ፈጸመች፣ የሰላሳ ዓመት ውል። ጅቡቲ የሰላሳ ዓመት ውሏን ከሰላሳ ቀን በኋላ ሰረዘች። ኤመሬት ተንደርድራ መጣ። ኢሳይያስን አግባብታ አሰብን በውል እንዲሰጣት ሞከረች፣ ሳይሳካ ቀረ። ኢሳይያስ እዛው ከጅቡቲ ጋር ጨርሱ እንጂ እኛ ጋር የለም አንፈቅድም አሉ። ኢሳያስ በር ከዘጋ በኋላ ስታማትር የቆየችው አብይ አህመድ ጋር። ስለዚህ ኢሳያስ በፈቃደኝነት ካልመጣ በፈቃደኝነት የአሰብን ወደብ ለኤመሬት ካላከራየ፣ በአብይ አህመድ ወግታ አብይ አህመድ ተቆጣጥሮ እንዲያከራያት የማድረግ እንቅስቃሴ ማለት ነው። ይሄንን የት ቦታ አድርገዋለች? ሱዳን ላይ እንደዚሁ ጥያቄ አቅርባ የወታደር ቤት የምታደርግበትም ፖርትም ጠይቃ ነበረ። ሱዳን በዚህ ያለስማማ ስትል ዳጋሎ የሚባል ሐሚቲ የሚባለውን ሰው የልዩ ኃይል መሪ አፕሮች አድርጋ የሱዳንን መንግስት በመገልበጥ ካርቱምን ተቆጣጥረው የተወሰነ ጊዜ ተዋ ተመልሶ በመልሶ ማጥቃት የአልቡርሃን መንግስት አገሩን እስኪቆጣጠር ድረስ ኤመሬት በዳጋሎ በኩል ሱዳንን ዘኢንታየር ሱዳንን ወደ መቆጣጠር ነበር የሄደችው። ማንን ጨምራ? አብይ አህመድንም ጨምራ ተመልከቱ አሁን ይህንን ቀጠናው ምን ያህል አስቸጋሪ ሁኔታ እየተፈጠረበት እንደሆነ። ሶ የአብይ አህመድ የሌጋሲ ቅዠት ከኤምሬት ኢንተረስት የሚቀዳ ነው አንድ። ሁለተኛው፣ ግን ይሄንን በተመለከተ አብይ አህመድ ከዚህ በፊት ስናነሳው ነበር። እንደምታውቁት ኤርትራ፣ አስመራ የነበረው የኦነግ ሀይ ወይም በየትኛውም ዓለም ያሉ የኦነግ ምሁራና የድርጅቱ ፈጣሪዎች የሚባሉ አካላት በተደጋጋሚ ባደረጉት ግምገማ የኦነግ አላማ አገር የመፍጠር አላማ ነው። አሁንም የሚገልጹት ነው። እንደምታቁት አሁንም ስጠይቋቸው ይሄንን ነው የሚነግራቸው። ኦነግ አገር የመስራት እንቅስቃሴ አድርጎ ነፃ የኦሮሞ ሪፐብሊክ የሚባል አገር ለመስራት ተንቀሳቅሶ ለምንድን ነው ያልተሳካለት? የሚል ግምገማ ያደርጋል። ይሄ ከዚህ ቀደም የግምገማቸው ውጤት ምንድነው? የግምገማ የኦነግ የግምገማ ውጤት የኦሮሞ ትግል ውጤት ያላመጣው አገር በመስራት አገር በማወጅ ያልተጠናቀቀበት ምክንያት የኦሮሞ ሕዝብ ከባህር ርቆ በመኖሩ ምክንያት ነው የሚል ቦልድ ግምገማ አላቸው። ባለፈው ጊዜ ስናነሳው እንደነበረው እንደምታቁት ኦነግ ደግሞ የትግል ሂደቱ አልሳካ ብሎት ሲንገዛገዝ ቆይቶ አብይ አህመድ ኢህአዴግ ውስጥ በነበረው ድርሻ የደህንነት መስሪያ ቤት ውስጥ ሰራተኛ፣ የኢንሳ ሰራተኛ ስለነበረ ባለፈው በድርድር ስናጋልጠው እንደነበረ ከመከላከያ ከድተው የሚሄዱ ጄኔራሎች ወደ አስመራ ሲሄዱ እና አብይ አህመድ ሌሊቱን እንዴት ከነዛ ጄኔራሎች ጋር ዲስከሽን እንዳደረጉ በገንዘብና በመረጃ አስመራ እያለ ወይም ኤርትራ እያሉ የኦነግ ኃይሎች ሲረዳቸው እንደነበረ አረጋግጦ የኦነግ መሪዎችም ኤርትራ ላይ እያሉ አብይ አህመድ የመንግስት ስልጣን ይዞ ከውስጥ ሲረዳቸው እንደነበረ መናገራቸውን አስታውሱ። እነዚህ የኦነግ ኃይሎች ደግሞ የአገርነት ጥያቄ እስከተመለሰላቸው ድረስ ምንድን ነው ያሉት? የአገርነት ጥያቄ እስከተመለሰ ድረስ የሚፈልጉት እስከ ተሳካ ድረስ የህዳሴ ግድብ ጉዳይ አጀንዳችን አይደለም፣ በሚል ከግብጽ ጋር ዲል አድርገው ግብጽ እነሱ ወደ ስልጣን እንዲመጡ እንድታግዝ እነሱ ለዚያ የህዳሴ ግድቡን መስዋዕት ሊያደርጉላቸው ስምምነት ላይ ደረሱ። ይህም በተመለከተ በአደባባይ በድብቅ አይደለም፣ በግብጽ ፓርላማ ውስጥ በግልጽ ሲነገር የነበረ እንደነበረ ታስታውሳለን። ዩቲዩብ ላይ ብትገቡ መረጃውን ማስረጃውን በቪዲዮዎች ጭምር ታገኙታላችሁ። አሁን ይህንን ነጥብ ያዙና ተከተሉ። ይሄ ከሆነ የናብይ የናብይ አህመድ እንቅስቃሴ ከሆነ ጋር ስለነበረ የኦሮሞንስ ከባህር ስለተነጠለ ነው አገር መሆን ያቃተን የምትለዋ አጀንዳ ስላለች ኦነግ ሁልጊዜ በኢትዮጵያ ውስጥ ስላለው ጥያቄ ሲያነሳ ምን ይላል? ወይም የኦነግ ካርታ ተብሎ የሚሳለው ኦሮሚያ ክልልን ምንድን ነው የሚሉት? ሁልጊዜ ወሎ ሰሜን ኦሮሚያ ነው የሚል ጥያቄ ያነሳሉ፣ አይደለም። ካርታ ሲስሉ ስምን ያደርጋሉ? አይታችሁ ከሆነ ዘኢንታየር ወሎን እስከ ራያ ድረስ መጥተው ጠቅልለው በቀጭኑ ሴር ታዩታላችሁ። እራሳቸውን ከማን ጋር አዋሳኝ ያደርጉታል? በቀጭኑ ሄደው ከትግራይ ጋር። ያ ማለት ምን ማለት ነው? ወሎን ሰሜን ኦሮሚያ ሲሉ ይሄ ባህራ በኩል በምን በኩል አፋርን ምናምን ዘጉ አደለ ወሎ እንዳለ ጠቅልለው በነሱ ካልኩሌሽን በነሱ ሕሳቤ ከዚያስ ከአፋር ወደ አራት ነው አምስት ቀበሌ ይገባናል ብለው አብይ አህመድ ከመጣ በኋላ አራት ጊዜ ሆነ ጉግል አድርጓል አይደል ከአፋር ጋር ስለዚህ አፋርን በቀላሉ እንጨፈልቀዋለን እንሰለቅጠዋለን፣ የሚል ፕላን፣ ልክ ደቡብን ፕረስረፍት እንዳረጉት ከ25 ሚሊዮን በላይ ህዝብ፣ አንድ የጋራ ልዩ ኃይል፣ አንድ የጋራ ሚሊሻ መዋቅር፣ አንድ የጋራ ኢኮኖሚ፣ አንድ የጋራ ክልል ፈጥረው አድጎ የነበረ ህብረ ብሔራዊ ግን ደግሞ ሰፋ ያለ ክልል ነበር። ኦሮሚያ የሚባለውን ክልል አገር እናደርጋለን ለሚለው ፕሮጀክታቸው ጉሮሮ ማነቂያ ስለሚሆንባቸው ደቡብ ክልልን እንደ ዳንቴል ተርትሮ መበታተን የኦህዴድ አንድ ቀት ነበር። ሶማሌ ክልልን ሶስት ቦታ የመክፈል ፕሮጀክታቸው ነበር። ይህ እኮ ስንደርቅበት የኖር ነው። ምንድን ነው ፕላን የተደረገው እያለ የሚለውን ለማሳየት ብዙ ጊዜ የለፋ ነበር። አሁን ሶማሌ እንዳያችሁት ብትንትን አድርገው ሶስት አራት ቦታ በጎሳ ተከፋፍሎ ችግር ውስጥ ያለ ነው። እንደምታዩት አፋርና ሶማሌን ሲያዋጉ ነው የሚኖሩት። በፈለጉት ሰዓት ሰው አፋርን ለመጠቅለል እንደ ቤስት ኦፕሽን እንደ ቤስት አማራጭ ወስደው የአሰብን ጉዳይ ወሎን ሰሜን ኦሮሚያ ካሉት አፋርን በቀላሉ ጨፍልቀው አሰብን ኦሮሚያ ለሚሏት ሀገር የመውጫ መንገድ የባህር በር ጥያቄ ማስመለሻ እናደርገዋለን ብስ የትውልድ ጥያቄ ነው የሚሆነው እኛ ባናረገው ትውልድ ያደርገዋል የሚላቸው አብይ አህመድ እሱን ነው። በአጭር ጊዜ ከአጭር ጊዜ አንጻር ከኢትዮጵያ አንጻር በአጭር ጊዜ ከኢትዮጵያ አንጻር ሲያነሳ ምንድነው የሚለው? ብዙ ጊዜ የሚያነሳው ነገር ምንድነው? ከአጭር ጊዜ አንጻር አሁን እናሳካዋለን ነገር እናሳካዋለን፣ ወደ ባህር በሩ ሄደናል ተጠግተናል ነው የሚለው አይደል። በሌላ ንግግሩ ደግሞ ስለ አሰብ ስናነሳ ዛሬ የምናሳካው ይመስላችኋል? ዛሬ ብለዋል ይሉናል። እኛ ግን የትውልድ ጥያቄ ነው ይላል። አየህ የትውልድ ጥያቄ የሚለው ምን ማለት ነው? የትውልድ ጥያቄ ያለን ሲልህ ከኦሮሚያ አስፔክት አንፃር ነው የሚያነሳልህ። አየኸው እንኳን አፋር ክልልን 3 4 5 ሚሊዮን 25 ሚሊዮን የደቡብ ክልልን መበታተን ችለናል፣ የሚል ሂፖክሪሲ ውስጣቸው አለ። ተነጋግረውበታል፣ ተወያይተውበታል፣ መክረውበታል። በድፍረት ትግራይን ወግተን አሸንፈናል ብለዋል። ከበሻሻ በታች አድርገናል የስበት ማዕከሉን ብለዋል። በፖለቲካም በኢኮኖሚ በድፍረት አማራውን ወግተን ሶስት አመት ሆኖናል። በድሮን እየጨፈጨፍ ነው ነው ወደ ድህነት እየመለስ ነው ነው የሚያቆመን የለም ነው ያሉት። ላስታውሳችሁ አብይ አህመድ እኛ ዝሆነን እንጨፈልቃለን፣ እንበላለን፣ እንሰለቅጣለን የሚለው ንግግሩን ካስታወሳችሁት ባሌ ሆኖ ነበረ። ይህን ንግግር ያደረገ ደጋግመን ደጋግመን በቪዲዮ የንግግሩን እያመጣን በኦሮምኛ ያደረገው ንግግር ስለነበረ ከነትርጉሙ እናቀርበው ስለነበረ። ስለዚህ እስከገዙ ድረስ ሌላውን ወደ ጥልቅ ድህነት እየከተቱ ተስፋ የሚሆኑ ለጋ ወጣቶችን ጧሪ ቀባሪ አሳጥተው እየገደሉበት የአማራ ህዝብ ላለፉት ሶስት ዓመታት ከአምስት ሚሊዮን በላይ ተማሪዎች ትምህርት ቤት እንዳይሄዱ በማድረግ በርካታ ትምህርት ቤቶችን በማውደም በርካታ መሰረተ ልማቶችን በማውደም ወደ ኋላ እየመለሱት ነው። ይሄንን ህዝብ በዚህ ሂደት ውስጥ እንደነሱ ቅዠት ወሎን፣ ሰሜን ኦሮሚያ ለማድረግ በወሎ የሚንቀሳቀስ ድርጅት ብለው ፓርቲ ሁላ መስርተው እነነፃነት ጣሰው የሚባሉ ተላላኪዎችን አደራጅተው በፓርቲነትም እያንቀሳቀሱ ታላቁን የአፄ ምኒልክን ምድር ሸዋን እንበታትናለን ብለው እያፈሩ ነው። የማይሳካ የኦነግ እንቅስቃሴ። ቢሳካም ባይሳካም እጅህን አጣጥፈህ ቁጭ ብለህ በሌላ አጀንዳ ተጠምደ ገባሪ ሆነ በትንሽ በትልቁ ግን ሰረንድ ካረክ መጨረሻ ስለዚህ ጠላት በምን ደረጃ እየመጣብህ እንደሆነ ተገንዝበህ በሱ ልክ ከፍ ያለ ነገር ማድረግ ካልቻልክ፣ ነገሮች ሁሉ እንዳይሆን እንዳይሆን ይሆናሉ፣ እንዳያምር እንዳያምር ይሆናሉ። እዚህ ላይ በጣም በጣም ጥንቃቄ ማድረግ ያስፈልጋል የሚለውን ማንሳት እፈልጋለሁ።